የአሜሪካና የዩክሬን ከፍተኛ ባለስልጣናት እሁድ ዕለት በስዊዘርላንድ ጄኔቫ በተደረገው ውይይት የሩሲያን ወረራ ለማስቆም አንድ እርምጃ ወደፊት መራመዳቸውን አስታውቀዋል። የውይይቱ ዋነኛ ትኩረት ፕሬዚዳንት ዶናልድ ትራምፕ በሞስኮ ጥቃት እጅጉን ለተዳከመችው ኪየቭ ያቀረቡት የሰላም እቅድ ላይ ቢሆንም ዋሽንግተን ያቀረበችው የተሻሻለ እቅድ በሩሲያ በኩል በጥንቃቄ የታየበትና ተቀባይነት የሚያገኝ ቢመስልም በኪየቭና በአውሮፓ መሪዎች ዘንድ ግን ለክሬምሊን ያደላ ነው በሚል ከፍተኛ ስጋት ፈጥሯል። የአሜሪካን ልዑክ የመሩት የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ውድድሩ እጅግ ጠቃሚ እንደነበርና በረጅም ጊዜ ውስጥ ከነበሩት ንግግሮች እጅግ ፍሬያማ መሆኑን ገልጸዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪም ሀገራቸው ለሉዓላዊ መብቷ መከበር መቆምና በእጅጉ የምትተማመንበትን የአሜሪካ ድጋፍ ማስጠበቅ መካከል አስቸጋሪ ምርጫ ሊገጥማት እንደሚችል ተናግረዋል። ዘለንስኪ በተጨማሪም ዩክሬናዊያን ሁልጊዜ ቤታቸውን እንደሚከላከሉ አረጋግጠዋል። የተሻሻለው የአሜሪካ ሀሳብ ዘለንስኪ በተለያዩ ጊዜያት ሙሉ በሙሉ ውድቅ ያደረጓቸውን ሰፊ ግዛቶችን ማስረከብን ጨምሮ በርካታ የሩሲያ ጥያቄዎችን ያካትታል። ይሁድ ምሽት ነጩ ቤተ መንግስት ያወጣው መግለጫ የዩክሬን ልዑካን ሁሉም ዋና ዋና ስጋቶቻቸው በተለይም የደህንነት ዋስትናዎች፣ የረጅም ጊዜ የምጣኔ ሀብት ልማት፣ የመሰረተ ልማት ጥበቃ፣ የመርከብ እንቅስቃሴ ነጻነትና የፖለቲካ ሉዓላዊነት በስብሰባው በሰፊው እንደተነሳ አረጋግጠዋል ብሏል። ዋሽንግተን ባለፈው ሳምንት ያቀረበችው የመጀመሪያው ባለ 28 ነጥብ እቅድ የዩክሬን ግዛቷን አሳልፋ እንድትሰጥ በጦር ኃይሏ ላይ ገደብ እንድታደርግና ኔቶን የመቀላቀል ምኞቷን እንድታቆም ይጠይቃል። እነዚህ ውሎች አውሮፓ ከሁለተኛው የዓለም ጦርነት ወዲህ ባየችው እጅግ ገዳይ በሆነው በዚህ ጦርነት ለአራት ዓመታት ያህል ከተዋጉ በኋላ ለበርካታ ዩክሬናውያን እጅ መስጠትን እንደሚያመላክቱ ተንታኞች ያስረዳሉ። የተሻሻለው የአሜሪካ የሰላም እቅድ ረቂቁ ሙሉ በሙሉ ይፋ ባይሆንም ጥያቄን የሚያጭሩ ዋና ዋና ዝርዝሮች በቅርብ ቀናት ውስጥ ወደ ሕዝብ ጆሮ ደርሰዋል። ከነዚህም ውስጥ ዩክሬን በአሁኑ ጊዜ ከምትቆጣጠራቸው የምስራቅ ዶነስክ ክፍሎች ወታደሮቿን ለማስወጣት እንድትስማማ፣ በ2014 በሩሲያ ከተያዘችው ደቡባዊ ክሬሚያ ባህረ ገብ መሬትና አጠገቧ ባለው ሉዋንስክ ክልልና ዶነስክ ክልል ላይ የሩሲያ ቁጥጥር በተጨባጭ እውቅና እንዲሰጠው በዩክሬን ደቡባዊ የከርሰን እና ዛፕሮዚያ ክልሎች ያሉ ድንበሮችን አሁን ባለው የውጊያ መስመሮች ማቆም የዩክሬን የጦር ሰራዊቷን መጠን አሁን ካለው 880 ሺህ በላይ ወታደሮች ወደ 600 ሺህ ለመገደብ መስማማትን የሚያካትት አከራካሪ ድንጋጌዎች ይገኙበታል። ከሁሉም በላይ ረቂቁ ዩክሬን የኔቶ አባልነት ጥያቄን ድጋሚ እንዳታነሳ ቃለ መግባት እንዳለባት የሚጠይቅ ሲሆን፣ በምትኩ ኬቭ አስተማማኝ የጸጥታ ዋስትናዎችን ታገኛለች ተብሏል። ነገር ግን ስለ እነዚህ ዋስትናዎች ዝርዝር ሁኔታ አልተቀመጠም። ሰነዱ ሩሲያ ጎረቤቶቿን እንዳትወርና ኔቶም በተጨማሪ እንዳይስፋፋ ይጠብቃል የሚል አንቀጽም ተካቶበታል። በተጨማሪም ሩሲያ ላይ የተጣሉ ማዕቀቦችን በማንሳትና ወደ ቡድን ሰባት የዓለም ኃያላን ሀገራት ስብስብ በመጋበዝ ወደ ዓለም አቀፍ ኢኮኖሚ እንደገና እንድትቀላቀል ቡድን ስምንትን መፍጠርን ይጠቁማል። ነጩ ቤተ መንግስት በተናጠል እንዳሳወቀው የሰላም ረቂቅ እቅዱ የዩክሬንን ብሔራዊ ጥቅሞችን የሚያንጸባርቅና ዋና ስትራቴጂካዊ ፍላጎቶቿን የሚያሟላ እንደሆነ አስታውቋል። የተሻሻለ እቅድ የዩክሬን ከሩሲያ ለሚሰነዘሩባት ተከታታይ ጥቃቶች ደህንነቷን እንዴት ማረጋገጥ አለባት የሚለውን ጨምሮ በርካታ ጉዳዮችን እንዴት እንደሚይዝ ግልጽ አልሆነም። ምንም እንኳን የአሜሪካን ልዑካን ቡድን የመሩት የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ እሁድ ምሽት ወደ ዋሽንግተን ተመልሰው ቢሄዱም፣ ኪዬቭና ዋሽንግተን እስከ ሐሙስ ድረስ አጠናክረው መስራታቸውን እንደሚቀጥሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ቢሆን የዩክሬን ስምምነት ላይ እንድትደርስ የሚያደርጉትን ግፊት አላቀዛቀዙም። ከወራት በፊት ፕሬዝዳንት ቮሎዲሚር ዘለንስኪን በነጩ ቤተ መንግስት ጋብዘዋቸው እንዳደረጓቸው ሁሉ ከትናንት በስቲያም በጦርነቱ ላይ አሜሪካ ያደረገችው ጥረት የዩክሬን ምስጋና ቢስ እንደሆነች በመግለጽ የኪዬቭ ባለስልጣናት ለትራምፕ ድጋፍ ምስጋናቸውን በይፋ እንዲገልጹ ጠይቀዋቸዋል። ትራምፕ ቀደም ሲል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም የሰላም እቅድን እንዲቀበሉ እስከ መጪው ሐሙስ የሚቆይ ቀነ ገደብ አስቀምጠው ነበር። ጉዳዩን በቅርበት የሚያውቁ ምንጮች እንደሚሉት ከሆነ ዘለንስኪ በእቅዱ እጅግ ስስ የሆኑ ጉዳዮች ዙሪያ ከትራምፕ ጋር ለመነጋገር በዚህ ሳምንት ወደ አሜሪካ ሊጓዙ ይችላሉ። የመጀመሪያው እቅድ በመላው የአሜሪካ መንግስት ውስጥ ባሉ ባለስልጣናት ዘንድ አነጋጋሪ ሆኖ የነበረ ሲሆን ሁለት ምንጮች ተጫዋቾች ለሮይተርስ እንዳሉት በጥቅምት ወር በማያሚ በተደረገ ስብሰባ ላይ የተዘጋጀ ሲሆን በስብሰባው ላይ ልዩ መልእክተኛው ስቲቭ ዊትኮፍ፣ የፕሬዝዳንት ትራምፕ አማች ጃሬድ ኩሽነር እና በአሜሪካ ማዕቀብ ስር የሚገኙት የሩሲያው መልእክተኛ ኪሪል ዲሚትሪቭ ተሳትፈውበታል ነው የተባለው። ዴሞክራት የህግ አውጪዎች እቅዱ በመሰረቱ የሩሲያ ምኞቶች ዝርዝር ነው ሲሉ ተችተውታል። ነገር ግን የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ዋሽንግተን እቅዱን ያዘጋጀችው በጦርነት ውስጥ ካሉ ከሁለቱም ወገኖች ግብዓት በማግኘት ነው በማለት አጥብቀው ተናግረዋል። ምንም እንኳን አሜሪካ ጦርነቱን ለማስቆ የተሻሻለ ና የተሻለ አማራጭ ይዤ እቀርብ ያለው እያለች ቢሆንም ኪየቭ በአውሮፓ አጋሮቿ በተለይም በእንግሊዝ በፈረንሳይ ና በጀርመን መሪነት የተዘጋጀ አማራጭ የጦርነት ማብቂያ እቅድ እንደምትፈልግ በርካታ የመገናኛ ብዙሀን ዘግበዋል የአውሮፓ አጋሮች የመጀመሪያውን እቅድ በማዘጋጀት ሂደቱ ላይ እንዳልተሳተፉ ገልጸው የአሜሪካን ምላሽ የሚፈልግ ተቃራኒ እቅድ አውጥተዋል ይህም የቀረቡትን አንዳንድ የግዛት ስምምነቶች የሚያቃልል ና የዩክሬን ጥቃት ከደረሰባት አሜሪካ የኔቶን አይነት የደህንነት ዋስትና እንድትሰጥ የሚጠይቅ ነው ንግግሮቹ የሚካሄዱት ሩሲያ ቀስ በቀስ በ አንዳንድ ክልሎች ያሉ መሬቶችን እየተቆጣጠረች ባለችበት ና የዩክሬን ሀይል ና የጋዝ መገልገያዎች በድሮን ና በሚሳይል ጥቃቶች እየተመቶ በሚሊዮኖች የሚቆጠሩ ሰዎች በየቀኑ ለበርካታ ሰዓታት ውሃ ማሞቂያ ና ሀይል ማግኘት ፈተና በሆነባቸው ወቅት ነው። ፕሬዚዳንት ዜለንስኪም በሀገራቸው ውስጥ አንዳንድ ሚኒስትሮቻቸው በከፍተኛ የሙስና ቅሌት በመያዛቸው ና በሰፊው በተንሰራፋው የመንግስት ና የሕዝብ ሀብት ምዝበራ አዲስ ቁጣ በመቀስቀሱ የውስጥ ግፊት ገጥሟቸዋል። ይህም የሀገሪቱን ምጣኔ ሀብት ከውድቀት ለመታደግ የሚያስፈልጋትን የገንዘብ ድጋፍ ለማ ለማስጠበቅ የሚደረገውን ጥረት አወሳስቦታል የተባለ ነው። በቅርብ ሳምንታት ውስጥ አሜሪካ ለጦርነቱ ዋና የገንዘብ ምንጭ በሆነው የሩሲያ የነዳጅ ዘርፍ ላይ ማቀቧን በማጠናከሯ ኪዬቭ ተስፋ አግኝታ ነበር። በሌላ በኩል ደግሞ የራሷ የረጅም ርቀት ድሮንና የሚሳይል ጥቃቶች በኢንዱስትሪው ላይ ከፍተኛ ጉዳት አድርሰዋል። ፕሬዝዳንት ዘለንስኪም ሩሲያ በኃይል የወሰደችውን መሬት እውቅና የማግኘት ጥያቄ ዓለም አቀፍ የግዛት አንድነትና ሉዓላዊነት መርህን የሚጥስ እንደሆነ በመግለጽ የሰላም ድርድሩ ዋና እንቅፋት አድርገው አቅርበውታል። ዘለንስኪ እንዳሉት ዋነኛው ችግር ፑቲን የዘረፉትን በህጋዊ መንገድ እውቅና እንዲያገኝ እንዲሁም የግዛት አንድነትና የሉዓላዊነት መሪ እንዲጣስ መፈለጋቸው ነው። ይህም ሩሲያ የዩክሬን ወታደሮች አሁንም ከሚዋጉባቸው የምስራቅ ክልሎች እንዲወጡም ደጋግማ የምታቀርበውን ጥያቄ ያመላክታል። ሩሲያ በኃይል የዩክሬን ይዞታን እንድትቆጣጠር መፍቀድ አደገኛ ቅድመ ሁኔታ እንደሚፈጥር የኪየቡ መሪ በአጽንኦት ተናግረዋል። ዓለም አቀፍ ህግ የዩክሬንን የግዛት አንድነትና ሉዓላዊነት ይገነዘባል። የክሬሚያ መወሰድና የሌሎች ክልሎች በሩሲያ መያዝ ይህን መሪ የሚጋፈጡ ናቸው። ፕሬዚዳንቱ የሰላም ስምምነቱ ሞስኮ ለ የተፈጸመችው ጥቃት መልሶ የሚሸልም መሆኑም ፈጽሞ ተቀባይነት እንደሌለው ገልጸዋል። ዶንባስን መልቀቅ ወደፊት ዩክሬንን ለሩሲያ ጥቃቶች ተጋላጭ እንደሚያደርጋትም ደጋግመው ተናግረዋል። የአገራቸውን ግዛት ከሩሲያ ወረራ ለመከላከል ለአራት ዓመታት የሞስኮን ጦር የተፋለሙ ያሉ የዩክሬን ወታደሮች በአሜሪካ ለቀረበው የሰላም እቅድ ረቂቅ በተቃውሞ በቁጣና በተስፋ መቁረጥ ስሜት ምላሽ ሰጥተዋል። ያሮስላብ የተባለ የኪቭ ወታደር ረቂቁን የሚያበሳጭና ማንም የማይደግፈው ነው ሲሉ ውድቅ አድርጎታል። በአጭሩ እቅዱ ለዩክሬን አይሰራም ሲልም አክሏል። የዩክሬን የጀነራል ልስታፍ መኮንን አንድሪ በአንዳንድ እቅዶች ላይ ስጋት ቢኖረውም አጠቃላይ ድምዳሜው ግን ጦርነቱን የሚያቆም ከሆነ ለእኔ ይሰራል ሲሉ ተናግረዋል። የአውሮፓ ሀገራት በአሜሪካ በሚመራው በዚህ የሰላም ስምምነት ሂደት ውስጥ አሳማኝ ምክንያት በማቅረብ ድምፅ ለማሰማት የተቸገሩ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የዘለንስኪ መንግስት የጦር ኃይሉን መጠን እንዲቀንስ ከተገፋፋ ሩሲያ ዩክሬንን እንደገና ልትወርድ ትችላለች ሲሉም ስጋታቸውን ገልጸዋል። የጀርመኑ መራሄ መንግስት ፍሬድሪክ መርዝ በበኩላቸው ከትራምፕ ጋር መነጋገራቸውንና በእቅዱ ውስጥ የአውሮፓ ሀገራት ሊስማሙባቸው ሊያስፈልጋቸው የሚችሉ ቁልፍ ክፍሎች ቢኖሩም ሊቀበሏቸው የማይችሉ ክፍሎች እንዳሉት ግልጽ ማድረጋቸውን አስታውቀዋል። ፍሬድሪክ መርዝ እንደገለጹት በሙሉ ልባቸው ከዩክሬን ጋር በአንድ መስመር ላይ እንደሆኑ፣ የዚያች ሀገር ሉዓላዊነትም መደፈር እንደሌለበት ለትራምፕ መናገራቸው ተመላክቷል። ይሁን እንጂ የአሜሪካው ከፍተኛ ዲፕሎማት፣ የውጭ ጉዳይ ሚኒስትራቸው እንዳሉት የመጨረሻ ስምምነት ከመደረጉ አስቀድመው የዩክሬንና የአሜሪካ ፕሬዝዳንቶች ተስማምተውበት እቅዱ ለሩሲያ መቅረብ ይኖርበታል። እናም አሁንም ድረስ በድርድር ላይ ያሉ አንዳንድ ጉዳዮች ስለመኖራቸው ተናግረዋል። የክሬምሊን ቃል ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ ሩሲያ ከሳምንቱ መጨረሻ የአሜሪካና የዩክሬን ባለስልጣናት ውይይት በኋላ በይፋ የደረሳት የተሻሻለ የሰላም እቅድ እንደሌለ ተናግረዋል። ያም ሆኖ የሩሲያ መንግስት ንግግሮችን የተከታተለ መሆኑንና ሩሲያ ቀደም ሲል በተቀበለቻቸው የሰላም እቅዶች ላይ አንዳንድ ማስተካከያዎች መደረጉን መረዳታቸውን ተናግረዋል። ዋሽንግተን ኪየቭን ለማሳመን የምታደርገው ንግግር እስከ መጪው ሐሙስ የሚቀጥል ሲሆን፣ በእጅጉ የተራራቀውን የሁለቱን ሀገራት ቅድመ ሁኔታ በማጣጣም ለጦርነቱ መፍትሄ ታመጣ ይሆን የሚለው ጉዳይ የዓለምን ትኩረት ስቧል።